በሁለት ወታደር መካከል ቢተኛም እጁ በሰንሰለት ጠብቆ ቢታሰርም ከወደ ላይ ላየው ከባድ አልነበረም። በተዘጋ ደጃፍ ተልኮ መልአኩ ሲከትም ክፍሉን ብርሃን ሞላው፣ ጴጥሮስን ሊራዳው። ይሄ ሁሉ ሲሆን ማንም አላወቀም። ተኝቶ ነበረ ጴጥሮስም በሰላም ጎኑን ነካ አድርጎ መልአኩ ቀሰቀሰውና የእጆቹን ሰንሰለት አወላለቀና ልብሶቹን እንዲለብስ ትእዛዝ ሰጠውና ተከተለኝ አለው። ከፊት ቀደመና ከወህኒ ያወጣው ጌታ ፈቅዷልና ስለ እሱ መፈታት ቀን ከሌሊት ጌታን ከሚማጸኑት ከባልንጀሮቹ ደጃፍ ከነማርያም ቤት መልአኩ ሲያደርሰው የሚሆነው ሁሉ በሕልም መስሎት የባልንጀሮቹን ጴጥሮስ መዝጊያውን ሲመታ የበሩን መንኳኳት ሮዴ ከውስጥ ሰምታ ጴጥሮስን ብታየው ከበር ተጠግታ ማመን ስላልቻለች በሩን መክፈትታ ስለሆነው ልትናገር ሄደች ጩኸት አሰምታ ግልብጥ ብለው መጥተው ጴጥሮስን ቢያዩት በደስታ ለቅሶ አቅፈው ከቤት አስገቡት። ስለሆነው ሁሉ ከእርሱ ሊሰሙት በሐሴት ተሞልቶ ሲናገር በእውነት በመልአኩ እርዳታ የጌታን ሥራ እያዩት ለቅሶና ደስታ አምልኮና እምነት ሞላ በዚያ ቤት፣ ዝማሬና ልልታ ሞላ በዚያ ቤት ለሰው የማይቻል ለጌታ ሲቻል አየን ይኸው በጴጥሮስ ሕይወት፣ ይሄም ድቅ ታሪክ ለእኛ ተመዝግቧል። ማንበብ ይገባናል፣ ከመጻፍት ይማሯል። ይቆየን። ወስብሐት ለእግዚአብሔር። መላእክት እንዲህም ይራዳሉ። እርዳታቸው ዘወትር ለእኛም ይደረግልን፣ ይድረሰን። አይለን